በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሐሙስ ውዳሴ አምላክ የንስሐ ጸሎት። የማፈቅር አምላክ ሆይ፣ በቤተ ክርስቲያን የቁርባን ሥርዓት ባደረክ ጊዜ የፍቅርህ ብዛት የተገለጸ ነው። ነገር ግን ተገልጾልኝ ሳለ እንዲህ ላለ ፍቅርህ የሚገባ ፍቅር በእኔ ልብ የለምና እኔ መልካም ግብር የሌለኝ ታናሽ ፍጡር ስሆን አንተም ትርፍ ነገር የማትሻ ታላቅ ፈጣሪ ስትሆን ለእኔ ምግብ እስክትሆን ድረስ ያደረክልኝን ፍቅር እጅግ የሚያስደንቅ ሊነግሩት የማይቻል እንግዳ ነገር ነው። ዳግመኛም የኔ ልብ ይህንን ፍቅር እያወቀ እስከ ዛሬ ድረስ ከአንተ ጋር ታላቅ ፍቅር አለማድረጉ እጅግ የሚያስጨንቅ ነው። ይህም ሲታወቅ ከዛሬ በፊት የሚገባኝን ነገር ትቼ የሚጎዳኝን ነገር እፈልግ ነበርና ለበጎነትህ ልክ መጠን የሌለው አንተን ስለ ፍጹም በጎነትህ ሳልወድህ ቀርቻለሁ። አንተንም ባለመውደድ እየኖርኩ አታውቅብኝም ብዬ በሰው ፊት ወዳጅህ መስል ነበረ። ጌታዬ ሆይ አንተን የማይወድ ሰው ተስፋ የሌለው ፍጹም ደሃ ነው እላለሁ። እንዲህ ባለ ድንቁርናዬ እጅግ አዝናለሁ። ከእንግዲህ ወዲህ ግን በበጎነት ብዛት በምትሰጠኝ ዘመን ሁሉ በፍጹም ልቤ፣ በፍጹም ነፍሴ በፍጹም ኃይሌ እወድሃለሁ። ቢሆንልኝስ የእኔ ፍቅር በመላእክትና በጻድቃን ፍቅር ልክ ሆኖልኝ እንደ እርሳቸው በወድህ በወደድኩ ነበር። ነገር ግን ፍቅሬ እንደ እነሱ ፍቅር ባይሆንልኝ በመመኘቴ ምክንያት የእነርሱ ፍቅር ስለ እኔ ይሁንልኝ። አምላኬና ጌታዬ ሆይ እስከ ዛሬ ድረስ ሳልወድህ የኖርኩ ብቻ አይደለውም፣ በዚህ ዓለም ላይ ብዙ ክፋት ያደረግኩብህ ነኝ። ስለዚህ በአንተ ፊት ቁሜ በታላቅ ሐዘን ክፋቴ ብዙ ነው ላለሁ። ዳግመኛም ኃጢአት በሰራሁ ጊዜ ከአንተ ፈቃድ ወጥቻለሁ። ከፈቃድህን በመውጣቴ እጅግ አዝናለሁ። ከሐዘኔም የተነሳ እጅግ እንዳለቅስ አይኖቼ የእንባ ምንጭ ቢሆንልኝ በወደድኩ። አእምሮም ያለው ሰው በኃጢአቱ ምክንያት የሚያዝነው ሐዘን ሁሉ በእኔ ልብ ቢከማች በወደድኩ። እንግዲህ የምትሰጠኝ ኃይል እንደ ችሎታዬ አዝናለሁ በፊትም ቆሜ ኃጢአቴንና ክፋቴን፣ የኃጢአቴን ምክንያት እረግማለሁ። ጸጋህንም አጋዥ አደርጋለሁ። እስከ ጊዜ ሞት ወደ ረገምኩት ኃጢአት አልመለስም፤ ከኃጢአት ምክንያት እጠበቃለሁ። ለሐዋርያት ወይም ለደቀ መዛሙርቶችህ እንደ ገለጽክ የአካላዊ ቃልህን ትርጓሜ አውቀው ወደ ማትመረመር መለኮትህ እውቀት እንደ ተመለሱ ጌታዬ ሆይ የልቦናዬንና የሕሊናዬን ዓይን አብራልኝ ክብራይት መጻሕፍትን አውቅ ዘንድ አቤቱ የተርጓሚያቸውን ሚስጥር ተረድቼ ትእዛዝህን እንድሰራ ፈቃድህን እንድፈጽም የእውራርን አይን አብርተህ የነፍስና የስጋ ብርሃንን እንደሰጠኸው አቤቱ ለእኔ እንደዚህ ያለች ስጦታ አንስጠኝ! እውነተኛ ብርሃንንም አይ ዘንድ የልቦናዬን አይን አብራልኝ። አቤቱ ፈቃድህን ሰርቼ እንድፈጽም አድርገኝ። ለምጽ የያዘውን የፈወስከው ያነጻኸው አንተ ነህ። እኔንም እንደሱ ከአፋዊና ከውስጣዊ ኃጢአት ለምጽ አንጻኝ፣ ጸሎቴንም ስማኝ ብሎ እንደ ለመነህና እንደሰገደልህ እንደ ሰገደልህ አንተን በቸርነትህ የጸሎትን ዋጋ እንደ ሰጠኸው ጸሎቴን እንደዚያ እንደ ለምጻሙ ጸሎትህን አቤቱ፣ ችግረኛው ጎስቋላ የምሆን እኔም ፈውስን ካንተሻለሁ ጀርባዋ ለጎበጠች ሴት ወደ ምኩራብ በገባሽ ጊዜ እንዳዘንክላት ይህ ማሰሪያ ካንቺ ይቆረጥ ደውያትም ካንቺ ራቁ እንዳልካት ፈጥና ድና ከቃልህ ሥልጣንና ከጌትነት ሁሉ እንደ አደነቁ በቸርነት ከኃጢአት ማሰሪያ ፍታኝ። ያለ ነውር በፊት እመላለስ ዘንድ የቀና አካልንም ስጠኝ። ለዘላለም ከሞትና ከሲኦል ማሰሪያ የተፈታው ልሆን አሜን፣ ይደረግልኝ። የነብዩን የዳዊት ንስሐ እንደ ተቀበልከው ጽኑ አወዳድቅ ከወደቀን በኋላ በነብዩ በናታን እጅ እንዳነሳኸው ይቅር ብልሃል ባለው ጊዜ ለስርየቱ ምልክት እንደ ሰጥኸው የጠፋው ችግረኛ የምሆን እኔንም እንደርሱ ይቅርበለኝ ይቅር በለኝ። ታላቅ ኃጢአቴንም አስተስሬልኝ፣ ከወደኩበትም ጽኑ አወዳድቅ አንሳኝ ያለ አንተ የሚያነሳኝ የለምና። እኔ ችግረኛ ነኝና እንደ ናታን ከወደግኩበት የሚያነሳኝ የለም። የናታን ጌታ ሆይ እኔ ግን በቸርነትህ እታመናለሁ፣ ሰውነቴንም ከፊትህ ጥላታለሁ። የነቢያትም የአማላጆችም ጌታ አንተ ነህና ከድቀቴ አንሳኝ፣ በደሌንም ተላለፋት። ስለ በደሌ ችላ አትበለኝ። አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ዘመኔም እስኪፈጸም ከሀጢ አጠብቀኝ። እድናለሁ የማለት ተስፋ የቆረጠ የሕዝቅያስን ጸሎት ተቀብለ በኢሳይያስ ቃል ብዙ ዘመን እንደሰጠኸው ችግረኛ ለመሆን ለእኔም እንዲሁ አድርግልኝ። ለዘላለም የምትኖር ሆይ ከዘላለም ጉዳትና ከኃጢአት ሞት አንስተህ ሞት በሌለበት በመንግሥተ ሰማይ ሕይወትን ስጠኝ። በሰው ልጅ ያልተሰራሽ ለዘላለም በምትኖር ጥፋት በሌለባት በላይኛይቱ ማደሪያ ጌታዬ ሆይ ለዘላለም ከዚህ ያልታኖረኝ ይወዳለሁ። አሜን ይደረግልኝ። ከፀሐይ መውጫ እስከ መጥለቂያዋ ያሉ የጻድቃንን የነቢያትን ጸሎት እንደተቀበል የጸሎታቸውን ዋጋ ለነፍሳቸው ለስጋቸው ሕይወትን የዘላለም ተድላ እንደሰጣቸው አውቀውም ሳያውቁም ተችሏቸውም ሳይቻላቸውም የሰሩትን ሰውረውና የተገለጸውንም ኃጢአታቸው ይቅር እንዳልካቸው ጌታዬ ኢየሱስ ክርስቶስ ወይ ችግረኛ የምሆን እኔንም የተገለጸውና የተሰወረውን የሠራሁትን ኃጢአቴን ሁሉ ታቀልልኝ ዘንድ ስርየትን ካንተሻለሁ። ታላቅም ቢሆን ታናሽም ቢሆን እኔ ባሪያህን እንዳገለገሉ አድርገኝ። አንተንም በምጠራበት ሁሉ ጸሎቴን ተቀበለኝ። ከወዳጆችም ጋር በማያልፍ ደስታ በባለሟልነት እኖር ዘንድ የበቃው አድርገኝ ለዘላለሙ አሜን። ይደረግልኝ በእውነት። የዳዊት መዝሙር መዝሙር አምሳ አቤቱ እንደ ቸርነትህ ብዛት ማረኝ፣ ይቅር በለኝ፣ እንደ ይቅርታ ብዛት ኃጢአቴን ደምስስ። ጠብቀኝ፣ ከኃጢአቴም አንጻኝ፣ ከበደሌም አንጻኝ። በደሌን እኔ ራሴ ያውቃለሁና ኃጢአቴም ዘወትር በፊቴ ነው። አንተን ብቻ በደልኩ፣ በፊትህም ክፉ አደረግኩ፣ በነገርህ እውነተኛ ትባል ዘንድ በፍርድህም ታሸንፍ ዘንድ። እነሆ በኃጢአት ተጸነስኩ፣ እናቴም በኃጢአት ወለደችኝ። እነሆ እውነትን ወደሃልና የማይመረመር ጥበብህን ነገርከኝ። በስም ይዛ እርጨኝ እነጻማለሁ። እጠበኝ ከበረዶ የሚልቅ እጠራለሁ። ሐሴትና ደስታን አሰማኝ፣ የሰበርካቸው አጥንቶች ደስ እንዲላቸው። ፊትህን ከኃጢአቴ መልስ፣ በደሌንም ሁሉ አጥፋ። አቤቱ ንጹሕ ልቦናን ፍጠርልኝ፣ የቀናውንም መንፈስ በውስጥ ያድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከእኔ ላይ አታርቀው። በማዳንህ ደስታን ስጠኝ፣ በጽኑ መንፈስህም ደግፈኝ። ለበደለኞች መንገድህን አስተምራቸው ዘንድ ሕግህንም የሚዘነጉ ወደ አንተ ይመለሱ ዘንድ። የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ። ምላሴም ጽድቅህን መናገር ደስ ይለዋል። ከንፈሮቼን ክፈት፣ አፌ ምስጋናህን ይናገራል። ብትወድስ መሥዋዕትን በሰጠሁ ነበር፣ የሚያቃጥለውን መሥዋዕት አትወድም እንጂ። የእግዚአብሔር መሥዋዕት የዋህ ልቦና ነው እግዚአብሔር ገር እና ትሁት ልቦናን አይንቅም። አቤቱ በሞገስ ጽዮንን አስጌጣት፣ የኢየሩሳሌም ቅጽሮችም ይታነጹ። እውነተኛውንም መሥዋዕት መባውንም ቁርባኑንም በምትወድበት ጊዜ ያን ጊዜ ፍሪዳዎች በመሰዊያህ ይሰዋሉ። ወስብሐት ለእግዚአብሔር።